ጤና ይስጥልን የፈጠነ ሚዲያ ቤተሰቦች የፈጠነ ሚዲያ መረጃዎችን እንሆም በቤት አከራይ መማረራቸውን ተከራዮች ተናገሩ አከራዮች በሰበብ አስባቡ ከአቅም በላይ ኪራይ እንደሚጨምሩ ተሰምቷል በመረጃ ሰዓታችን ይዘነዋል ግብጽ ከጠባጫሪ መግለጫዎቿ ልትቆጠብ ይገባል ተባለ አግባብነት የሌለው የይገባኛል ጥያቄም ልታቆም እንደሚገባ ተነግሯል በመረጃ ሰዓታችን እንመለከተዋለን በደሴ ተደፍራና ተገድላ የተገኘችው የኮሌጅ ተማሪ ህዝብን አስቆጥቷል ተባለም የወሎ ዩኒቨርሲቲ ወጣቷ የዩኒቨርሲቲያችን ተማሪ ነው እንደሆነች ተደርጎ የተነገረው ስህተት ነው፣ የኔ ተማሪ አይደለችም ማለቱ ተሰምቷል። በመረጃ ሰዓታችን አካተነዋል። በተጫዋቾች መልበሻ ክፍልና ባልተፈቀዱ የተጫዋቾች የግል ቦታዎች የተገኙ ቲክቶከሮች ባለሙያዎችን አስቆጣም። የአዲስ አበባ ከተማ አስተዳደር ተጽዕኖ ፈጣሪ በሚል እውቅና መስጠቱም ተገልጿል። በዝርዝር እንመለከተዋለን።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 ኑሮ ጫና አሳድሮበናል የሚሉት ቅሬታ አቅራቢዎች የሚመለከተው አካል የዋጋ ማረጋጋት ስራ እንዲሰራ ጠይቀዋል ተብሏል። ግብጽ ከጠባጫሪ መግለጫዎች እና ኢፍትሐዊ ከሆኑ የቅኝ ግዛት ይገባኛል ጥያቄዎች ልትቆጠብ ይገባል ሲል የውሃና ኢነርጂ ሚኒስቴር ገለጸም። ግብጽ በአባይ ወንዝና በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ዛሬም ትርክቷን ቀጥላለች ሲል የኢትዮጵያ ውሃና ኢነርጂ ሚኒስቴር ባወጣው መግለጫ አስታውቋል። ሚኒስቴር መስሪያ ቤቱ በመግለጫው ሀገሪቱ ያወጣችው የቅርብ ጊዜ መግለጫ ግብጽ በአባይ ወንዝ ተፋሰስ ላይ አለኝ በምትለው የተሳሳተ ታሪካዊ የመብት ጥያቄ የተሞላ ነው። የግብጽ የቅኝ ግዛት ዘመን አስተሳሰብ ከትብብር ይልቅ የኢትዮጵያን አቅም ዝቅ አድርጎ የመመልከት የከሸፈና የተሳሳተ ፖሊሲ እንድትከተል አድርጓል መባሉም ነው የተነገረው። የኢትዮጵያና ሌሎች የአባይ ተፋሰስ ሀገራት ለዓመታት በዓለም አቀፍ ህግጋት መሰረት የድንበር ተሻጋሪ ትብብርን እውን ለማድረግ ከግብጽ ጋር ለመስራት መሞከራቸውን የጠቀሰው መግለጫው የትኛውም የትብብር ጥያቄ ግን በግብጽ የተሳሳተ አካሄድ ሲደናቀፍ መቆየቱን አስታውሷል። መግለጫው አክሎም ግብጽ በታላቁ የኢትዮጵያ ህዳሴ ግድብ የመጀመሪያ ሙሌት ዓመታዊ ስራ ግምገማና በአባይ ወንዝ ተፋሰስ የትብብር ማዕቀፍ ላይ እንዲሁም በግድቡ ዙሪያ በተደረገው የሶስትዮሽ ድርድር በቅልቦና ተወያይታ አታውቅም ብሏል። ከዚህም ባለፈ ግብጽ የሌሎችን የተፋሰሱ ሀገራት ፍላጎትና መብት በመዘንጋት የሙጥኝ ብላ ከያዘችው የቅኝ ግዛት ዘመን የመነጨ ታሪካዊ መብት አስተሳሰቧን ለመጫን ጥረቷን መቀጠሏንም ሚኒስተር መስሪያ ቤቱ በመግለጫው ጠቅሷል። በተጨማሪም ግብጽ ከሌሎች የተፋሰሱ ሀገራት ጋር ምንም አይነት ምክክር ሳታደርግ ከተፋሰሱ ውጪ ውሃ መቀልበስን ሮ በርካታ ህገወጥና ግዴለሽነት በተሞላባቸው ድርጊቶቿም የውሃ ብክነት ላይ ተሰማርታለችም ብሏል። መግለጫውም የአባይ ጉዳይ መፍትሄ የሚያገኘው ከሚመለከታቸው አካላት ጋር በቀጥታ በመወያየት ነው የተባለ ሲሆን የውሃ ደህንነት የሚረጋገጠው ሁሉም የተፋሰሱ ሀገራት የአባይን ወንዝ ፍትሐዊና ምክንያታዊ በሆነ መንገድ ሲጠቀሙ ብቻ ነው ተብሏል። የግብጽ ድርቅ ገጠመኝ ስሞታ በፍጥነት ወደ በጎርፍ ተጥለቅልቅ ያለው ጽንፍ መቀየሩ ግብጽ የጋራ ጥቅምን ማዕከል ያደረገ መፍትሄ ማግኘት መንገድ አለመፈለጓን ማሳያ እንደሆነ ያነሳው መግለጫውም ግብጽ ሱዳንን ወደ ፈጠረችው ቀውስ ለመጎተት እየሞከረች ነው ብሏል። መግለጫው በማጠቃለያው ኢትዮጵያ በአባይ ጉዳይ ላይ ካልተገቡ መግለጫዎችና ጠብ አጫሪ ድርጊቶች በመቆጠብ ለዲፕሎማሲያዊ መንገዶችና የወዳጅነት አካሄዶች የቅድሚያ ቅድሚያ መስጠቷን እንደምትቀጥል አጽንኦት ሰጥቷል። ተማሪ ሊዛ ደሳላይ የተባለች ወጣት ሰሞኑን በደሴ ከተማ የአስገድዶ መድፈርና ግድያ ጥቃት ተፈጽሞባት መገኘቷ ተሰምቷል። መረጃዎች እንደሚያመላክቱት ወጣቷ መስከረም 27 2018 ዓ.ም ስልኳን ለማሰራት በደሴ ከተማ ወደ ፒያሳ በወጣችበት አልተመለሰችም። ይህንን ተከትሎ ፍለጋ ሲደረግ ግን ተደፍራና ተገድላ ተገኝታለች የተባለ ሲሆን ፍትሕ ለተማሪ ሊዛ የሚሉ ጥያቄዎች ማህበራዊ ሚዲያውን አጨናንቆ መሰንበቱ ታውቋል። ወጣቷ የወሎ ዩኒቨርሲቲ ተማሪ ናት የሚሉ መረጃዎች መሰራጨታቸው መሆኑን ተከትሎም የወይዘሮ ስህን ኮሌጅ ተማሪ መሆኗንና የወሎ ዩኒቨርሲቲ ተማሪ እንዳልሆነች ከወሎ ዩኒቨርሲቲ የተገኘው መረጃ አመላክቷል። ዩኒቨርሲቲው በማህበራዊ ሚዲያ ስሙ በሀሰት መነሳቱን ገልጾ ይህን ባደረጉት ላይ ተጠያቂነት እንደሚከተል ገልጿል። የወሎ ዩኒቨርሲቲ በሊዛ ደሳ ለሞት ማዘኑን ገልጾ ለወዳጅ ዘመዶቿ መጽናናትን ተመኝቷል። በሴቶችና ሕጻናት የሚደርሱ መደፈርና ግድያ ከጊዜ ጊዜ እየጨመረ መምጣቱ የተገለጸ ሲሆን ሕዝብ በእጅጉ እያዘነና እየተቆጣ ብሎም በፍርሃትና በጭንቀት እንዲኖር እየተገደደ ነው ነው መባሉ ነው የተነገረውም። በተጫዋቾች መልበሻ ክፍል እና ባልተፈቀዱ የተጫዋቾች የግል ቦታዎች የተገኙ ቲክቶከሮች ባለሙያዎችን አስቆጣም። የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ ሰሞኑን ሲካሄድ በነበረው የአዲስ አበባ ከተማ የህዳሴ ዋንጫም በተመለከተ ተጽዕኖ ፈጣሪ ናቸው ካላቸው ከቲክቶክ እንዲሁም ከማህበራዊ ሚዲያ ወጣቶች ጋር ውይይት አድርጓል ተብሏል። ወጣቶች ማህበራዊ ሚዲያን ለበጎ አላማ ብቻ መጠቀም እንዳለባቸው የተገለጸ ሲሆን የወጣቶችን ክህሎት የሚያሳድጉ የተለያዩ ስልጠናዎች ሊሰጣቸው እንደሆነም ተነግሯል። በሌላ በኩል በሰሞኑ የአዲስ አበባ ከተማ የህዳሴ ዋንጫ ላይ በተጫዋቾች መልበሻ ክፍልና ለሚዲያ ባልተፈቀዱ የተጫዋቾች የግል ቦታዎች በመግባት በተለያዩ የቲክቶክ ገጾች የታዩ የተጫዋቾች ምስሎች በስፖርት ጋዜጠኞች እና ባለሙያዎች ንትርክም ፈጥሯል ድርጊቱንም ባለሙያዎቹ ማውገዛቸው ተሰምቷል የፈጠነ ሚዲያ መረጃዎች የሰማችኋቸውን ይመስሉ ነበረ አብራችሁን ቆይታ ስላደርጋችሁ እናመሰግናለን በያላችሁበት ጥሩ ጊዜ ተመኘን ሰላም